እዚህ ላይ ነው። አሁና ስንት አመትን የሚፈልጉ አሉ። ሁለት አመት ወይ ሶስት አመትን የሚፈልጉ አሉ። በላይነሽ እጣን ነሽ አይደለ? በቃ ወተት እልክልሻለሁ ማሬ። የት ነሽ? ወይ ወተት ወይም ፓምባሽ እልክልሻለሁ አይኔ። እኔ ባልበስ እና ወተት አልፈልግም። ልጁ ነው የሚፈልጉ። ለልጁ ላኪ። ኢትዮጵያ ነው ልጁ። ገና እጣን ነው። እኔ እጣን አይደለም፣ ልጁ ነው እጣን። በላይነሽ ውረጅ፣ እናተኝ ማሬ፣ ውረጅ፣ እናተኝ ወንድ፣ ውረጅ እጅ

ግን ከዛ አሁን ለማንም እንዳይወራሹ፣ ሰርፕራይዝ ነው የምናደርጋቸው። እሺ፣ እዚህ ቶክቶክ መንደር ላይ መንደሩ የመንደር ቶክቶክ ሲጀመር ቀዘናሞች ናቸው። የመንደር ቶክቶክ አንድ አንድ ያላቸው አሽቃባጦች፣ የሱድ ቁጭ ብላችሁ እጃዛ አሮጊታችሁ ወልዳችሁ ወልዳችሁ በካርቶን ልጁን የምትላኩ አንድ ወንድ ሾርጣት እያዙ አንድ ወንድ ጣጣችሁ እጃዛን የምትታኙ